አሰላሙ አሌይኩም ወረህመቱላ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በዝትበል። እነዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ በማድረግ እንድታበረታችሁ በትህትና እጠይቃለሁ ማለት ነው። ውድ ቤተሰቦች ዛሬ ማሳያችሁ እንቁላል ፍርፍር በእንጀራ እንቁላል በእንጀራ አዲስ እንደምትፈረፍር ነው የማሳያችሁ ማለት ነው። ተከታተሉኝ። እንደምታዩት ያው በሰሌንት ብያለውኝ እያቁላለሁ ነው። በሰሌን እና ትንሽ በሰሌን ዘይት ጋር ተጠበስኩ በኋላ ቲማቲሙን አደረግኩኝ። ቲማቲሜ ጋር ደግሞ ትንሽ ካዋሀድኩ በኋላ እንደምታወት በርበሬ ምናምን ጨምራለሁ በርበሬ በደንብ በዛይቱ ጋር ትንሽ መጠበስኩ በኋላ እንቁላል አደርጋለሁ ማለት ነው። እንቁላል ካደረግኩ በኋላ እንደዚህ እሽት አደርገዋለሁ፣ ከ ከእንቁላሉ ጋር ከበርበሬው ጋር ማለት ነው። ከመቁሎው ጋር በዚህ መልኩ እንደዚህ እሽት አደርገዋለሁ፣ ጥብስ አደርገዋለሁ እንደዚህ ማለት ነው። በነገራችን ላይ በጣም ነው የሚጣፍጠው። በጣም ቆንጆ አሰራር ነው። አስተያየታችሁን ደግሞ እናንተ ለኮሜንት አስቀምጡልኝ። ሁላችሁም መኩሩት፣ ትወዱታላችሁ እና ቤተሰቦች፣ ላይክ፣ ሼር ሰብስክራይ ማድረጋችሁን እንዳትረሱ። እንተጋገስ፣ እንበረታታ ሁላችንም ማለት ነው። እንደዚህ ማጅ ምናምን አደርጋለሁ ሌላ ነገር አላደርግም። ማጅ ነው ብቻ ነው የማደርገው፣ ሌላ ቅመማ ቅመም አላደርግም ማለት ነው። ማሻአላህ በጣም ደስ የሚለው፣ በነገራችን ላይ በጣም ነው የምወደው እኔ። እናንተ እኮ ከወደዳችሁ ላይክ ሼር እያደረጋችሁ ኮሜንት ላይ ያላችሁን አስተያየት አስቀምጡልኝ ማለት ነው። ጠልጠፍ ያለ አሰራር ጊዜም ራሱ አያስደባችሁም። በጣም ቆንጆ ነው ማሻአላ ተበልቶ ራሱ ላይ ማለት ነው። እንደዚህ ትንሽ እንዳያብብ እስከሚበቃው ያህል ጠብሼዋለሁ ማለት ነው። ከዚያ በኋላ ጨምራለሁ። ይታያችሁት ማሻአላ፣ ውሃ የሚበቃችሁን ያህል ነው፣ መጥናችሁ ማድረግ ነው መጨመር ነው ማለት ነው። እኔ የሚበቃኝ ያህል ውሃ የጨመርኩ ነው። ይህንን እንደምታውት፣ ማሻላ በጣም ነው ደስ የሚለው በነገራችን ላይ። ሲበሉትን በጣም ይጣፍጣል። ከለሩም ደግሞ እንዲሁ በጣም ያምራል። አለ እንደዚህ መሰል መሰል ላረጋለሁ። እና ቤተሰቦች እንበረታታ፣ ሁላችንም እንተጋገዝ። ቅመሞች በተለይ መዳም ቅመሞች ከሰው ቤት ስራ አላህ ያወጣን፣ ሁላችንም አገራችንም ሰላም ያደርግልን። የምር ከምንም በላይ ደግሞ አገራችን ሰላም ሰላም ያደርግልን፣ ሰላማን ይመልስልን። እኛም የሰው ሀገር፣ በቃችሁ ብሎ ማለት ነው። ወደ ሀገራችን ገብተን ከቤተሰቦቻችን ጋር ተደልቀን ምናምን፣ በቃ መነሰራ አላህ ያደርገን። እንደምታወጫው ወይም ምናምን ጨምር ያለው ከዛ ላይ ቃሪያን በዚህ መልኩ ከችፌ አስገባለሁ ማለት ነው። በምትፈልጉት አይነት መክተፍ ትችላላችሁ። ቃሪያውም ማለት ነው እኔ እንዲያቃጥል ትንሽ ደቀቅ አርጌ ነው የከተፍኩት። እናንተም በምትፈልጉት አይነት መክተፍ ትችላላችሁ፣ በትልቁ በደቃቁ፣ እንደምትፈልጉት ማለት ነው። በዚህ ትንሽ አስር ደቂቃ ወይም አምስት ደቂቃ እንደዚህ ትንሽ የቃሪያውን ጣዕም እንትን እስከሚል ድረስ ገልበጥ ገልበጥ አደርጋለሁ። በነገራችን ፍርፍር ላይ ቃሪያው ሲበስል ደስ አይለኝም እኔ ማለት ነው። ደስ አይልም ደግሞ ቃሪያው አረንጓዴ እንዲሆነ ሳይበስል ሲታይ ነው ደስ የሚልም። በዚህ መልኩ እንደዚህ እንጀራዬን የቆራረጭ ያስቀመጥኩትን እንጀራ ጨምራለሁ ማለት ነው። በነገራችን ላይ ፍርፍር ላይ እንጀራ ቡክት ሲል አልወድም እኔ። እና እኔ ራሱ እንደዚህ እንትን ፍሪጅ ነበር ያስቀመጥኩትና እንጀራውን ከፍሪጅ ስለሆነ እንደዚህ እንትን ሆነብኝ ማለት ነው እንጂ እንደዚህ ገልበጥ ገልበጥ ልክ እንጀራችሁን ስታረጉ፣ እሳቱን ማጥፋት አለባችሁ። ማሻአላህ እና ቤተሰቦች ሞክሮች ትወዱታላችሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ረህመቱላ ወበረካቱ። ሁላችሁም ላይክ፣ ሼር ማድረጋችሁ እንዳትረሹ።